ሰላም እንደት ናችሁ? ያሁ ለሁሉም የዩቲዩብ ቻናል ቤተሰቦች በትናንትናው ዝግጅታችን የአማርኛ ፊደላትን ሙሉ በስርዓት አቅርበንላችሁ ነበረ። አማርኛ ፊደላትን በፊት ቪዲዮ እየገባችሁ ይዩ። በዛሬው ዝግጅታችን ደግሞ የእንግሊዝኛ ፊደላትን ወይም ሌተሮቹን ይዘንላችሁ መጠናል። እነዚህን በስሞል እና በካፒታል ሌተር እንዲሁም በአማርኛ እንዴት እንደምታነቡ በስርዓት ይዘንላችሁ መጠናል። በስርዓት እና እናንተም ይመቻችኋል ብለን ባሰብነው መንገድ እናነብላችኋለን። ከኛ ጋር ተከታተሉ። ኤ በካፒታል ኤ በስሞል ኤ በአማርኛ ቢ በካፒታል ቢ በስሞል ቢ በአማርኛ ሲ በካፒታል ሲ በስሞል ሲ በአማርኛ ዲ

በስሞል ወይም በትንሹ ጂ በአማርኛ ኤች በትልቁ ወይም በካፒታል ኤች በትንሹ ኤች በአማርኛው አይ በካፒታል ወይም በትልቁ አይ በስሞል ወይም በትንሹ አይ በአማርኛ ጀ በካፒታል ወይም በትልቁ ጀ በትንሹ ወይም በስሞል ጀ በአማረኛ ኬ በካፒታል ወይም በትልቁ ኬ በስሞል ኬ በአማረኛ እንዴት እንደምትጽፉት ማለት ነው። ኤል በካፒታል ወይም በትልቁ ኤል በስሞል ወይም በትንሹ ኤል በአማረኛ ኤም በካፒታል ወይም በትልቁ ኤም በስሞል ወይም በትንሹ ኤም በአማርኛ ኤን በካፒታል ወይም በትልቁ ኤን በስሞል ወይም በትንሹ ኤን በአማርኛ እንደዚሁ እንደዚህ ትጽፎታላችሁ። ኦ በካፒታል ወይም በትልቁ ኦ በስሞል ወይም በትንሹ ኦ በአማረኛ ፒ በካፒታል ወይም በትልቁ ፒ በስሞል ወይም በትንሹ ፒ በአማረኛው ኪው በካፒታል ወይም በትልቁ ኪው በስሞል ወይም በትንሹ ኪው በአማረኛው አር በካፒታል ወይም በትልቁ አር በስሞል ወይም በትንሹ አር በአማረኛ ኤስ በካፒታል ወይም በትልቁ ኤስ በትንሹ ወይም ስሞል ኤስ በአማረኛ ቲ በካፒታል ወይም በትልቁ ቲ በስሞል ወይም በትንሹ ቲ በአማርኛ ዩ በካፒታል ወይም በትልቁ ዩ በስሞል ወይም በትንሹ ዩ በአማርኛ ቪ በካፒታል ወይም በትልቁ ቪ በስሞል ወይም በትንሹ ቪ በአማርኛው ዳብሊዩ በካፒታል ወይም በትልቁ ዳብሊዩ በስሞል ወይም በትንሹ ዳብሊዩ በአማረኛ ኤክስ በካፒታል ወይም በትልቁ ኤክስ በስሞል ወይም በትንሹ ኤክስ በአማረኛ ዋይ በካፒታል ወይም በትልቁ ዋይ በስሞል ወይም በትንሹ ዋይ በአማረኛ ዜድ በ ካፒታል ወይም በትልቁ ዘያድ በስሞል ወይም በትንሹ ዘያድ በአማርኛ። እስኪ አንዴ ልድገምላችሁ ከመጀመሪያው ጀምሬ። ኤ፣ ኤ፣ እንደምታዩት ነው። ካፒታል ሌተር ኤ፣ ስሞል ሌተር ኤ፣ በአማርኛ ኤ፣ እንደዚህ አድርጎ መጻፍ ይችላል። ቢ፣ ቢ፣ ካፒታል ሌተር ቢ፣ ስሞል ሌተር ቢ፣ በአማርኛ ቢ

በአማርኛ ኤፍ እንደዚህ አድርጋችሁ መጻፍ ትችላላችሁ። ጂ፣ ካፒታል ሌተር ጂ፣ ስሞል ሌተር ጂ፣ በአማርኛው ጂ። ኤች፣ ካፒታል ሌተር ኤች፣ ስሞል ሌተር ኤች፣ በአማርኛ ኤች። አይ፣ ካፒታል ሌተር አይ፣ ስሞል ሌተር አይ፣ በአማርኛ አይ። ጄ

በአማርኛው አር እንደዚህ ይጻፋል። ካፒታል ሌተር ኤስ ስሞል ሌተር ኤስ በአማርኛው ኤስ ብላችሁ ታነቡታላችሁ ማለት ነው። ኤስ ቲ ካፒታል ሌተር ቲ ስሞል ሌተር ቲ ቲ ብላችሁ ታነባላችሁ በአማርኛ። ዩ ካፒታል ሌተር ዩ ስሞል ሌተር ዩ በአማርኛ ዩ ብላችሁ ታነቡታላችሁ።

ዜድ ካፒታል ሌተር ዜድ ስሞል ሌተር ዜድ በአማርኛው ዜድ ብላች ታነባላችሁ። እነዚህ በካፒታልና በስሞል ሌተር የተጻፉ የእንግሊዘኛ ወይም ሌተሮች በተመሳሳይ ሳውንድ ሲኖራቸው በካፒታልና በስሞል ሲጻፉ፣ ለምሳሌ ኤም ወይም ኤም ኤን ወይም ኤን ተመሳሳይ ሳውንድ አላቸው። በሳይዝ በቅርጽ ግን ይለያያሉ። ሙሎች ሁሉም ባይሆኑ የተወሰኑት ይለያያሉ፣ ግን በተመሳሳይ ቅርጽ ያሉ አሉ። ለምሳሌ ፒ ፒ፣ ኤስ ኤስ፣ ኤክስ ኤክስ፣ ቪ ቪ ተመሳሳይ ሳይዝ ወይም ቅርጽ አላቸው። ስለዚህ በሳይዝ ነው ሊለያዩ የሚችሉ ስሞል እና ካፒታል ሊተሮች በትንሹና በትልቁ መሆናቸው ነው። እንዲሁም ደግሞ በጽሁፍ ሰዓት፣ ተመሳሳይ በካፒታልና በስሞል በተመሳሳይ ሁኔታ መጻፍ እንችላለን ግን ሌሎቹ ግራማቲካሊ ሮሎች አሉ። እነዚያን ደግሞ ከዛ ጋር ደርሰን በምናዘጋጅበት ሰዓት ካፒታልና ስሞሉን መጠቀም የማንችልበት ምክንያት ነው የሚለውን በሌላ ቪዲዮ እየሰራን የምናሳያቸው ይሆናል። ሳብስክራይብ አድርጉ። አበረታቶ ቤተሰብ ሆኑን በዛሬው ዝግጅታችን እዚህ ጋር እናበቃለን። ቻው፣ እናመሰግናለን።